ሰላም፣ ጤና ይስጥልን። የተወደዳችሁ የማዕበል መረጃ ቤተሰቦች እንደምን ቆያችሁን? ሰበርና ትኩስ መረጃዎችን ይዘንላችሁ ቀርበናል። ለቻናላችን አዲስ ከሆናችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ቆዩ። አርቲፊሻል ኢንተለጀንስ ኢንስቲትዩት በአጭር ጊዜ ውስጥ አስደማሚ ስኬት አስመዝግቧል። የሀገራችን ከፍታና እድገት በአርቴፊሻል ኢንተለጀንስ በይፋ ተረጋገጠ። ለዚህ ትልቅ ስኬት ደከመኝ ሰለቸኝ ሳይሎ ቀንና ለሌት እንቅልፋተው 24 ሰዓት ለሰሮት ኢንጂነር ዶክተር ወርቆ ጋችና አቶ ይታገስ የፕሮጀክቱ አስተባባሪና ሌሎች የተቋሙ ሰራተኞች ምስጋና ይገባቸዋል። የጎህ ቴሌቪዥን ባለቤትና ዋና ስራ አስኪያጅ የይቻላልን መጽሐፍ ጸሐፊ የሚዲያው ድሮን አምባሳደር ኮርዳቤት ጌታሁን በአዲሱ አርቴፊሻል ኢንተለጀንስ ኢንስቲትዩት በክብር እንግድነት ተገኝተው ጉብኝት አድርገዋል። እንግዲህ አሁን እዚህ ሳይንስና ሙዚየም አርቴፊሻል ኢንተለጀንስ እንገኛለን። በጣም የሚገርም ነገር እንግዲህ አሶሻን ከሁሉ ሰፈር ተነስቶ ሆኖ ወደዚህ ወደ አዲሱ ሴክተር የመጡት የዛሬ አመት ይሄ ቦታ ሲሰራ ሲገነባ እዚህ ነበርኩኝ። በአንድ አመት ጊዜ ውስጥ ግን አሁን ተጠናቆ አሁን እንደገና በዚህ ደረጃ ላይ አምሮ ስናይ እጅግ የሚገርም ነው። እዚህ ጋር የምናየው እንግዲህ ሁሉ ሎቢስቱ፣ ካፌቴሪያው፣ ምኑ እንደገና ደግሞ በልስታምፕ ሴንተሩ፣ ትራንስፎርመር ሀውሱ እዚህ ጋር ሄድ ኦፊሱ ራሱ ከኤንትራንሱ ጀምሮ እዚህ ጋር ያለውን ነገር እዚህ በማፕ ላይ ያሳዩታል። በጣም የሚገርም ነው። ፔሞ ምናሱ እዚህ ያሉ የሚገርም ሁኔታ እንግዲህ ከጀመሪያ ሲጀመር ነው። ከፊት ቪው ራሱ ዛጋ ነው ያለው። እዛ ፊት ለፊታችን እንግዲህ ቀድሞ መከላከያ ነው ያለው። በዚህ በኩል ፖስታ ቤት ነው ያለው። እንግዲህ ይሄንን ይመስላል መጀመሪያ ስናየው። አምባሳደር ኮርዳ ቤት ጌታሁን በጎበኘቶም የህንፃው ስራ ሲጀመር ጀምሮ በቦታው እንደነበረው በማንሳት ዛሬ ለዚህ የበቃው የብዙ የተቋሙ አመራሮች ላብና እንቅልፍ አልባ ሌሊቶች ውጤት ነው ብለዋል። እንግዲህ አሁን አርቴፊሻል ኢንተለጀንስ ይህንን ይመስላል። ይሄ እንግዲህ ዋናው ሜን መግቢያው ነው ትላንትና እንግዲህ ከዚህ ጀምሮ ያሉ ይሄ ግቢ ሲሰራ እዚህ ቦታው ላይ ነበርኩ ሲጀመር። በጣም አሜዚንግ ነው። ጠቅላይ ሚኒስትር ዶክተር አብይም በጣም የተገረመበት በአጭር ጊዜ ውስጥ እንደዚህ አይነት እመርታ ያለው ስራ የተሰራበት ብሎ በጣም የተገረመበት ትልቁ ኢትዮጵያ ውስጥ አሉ የሚባለው ሂዩጅ ፕሮጀክት ነው። የሚገርም ነገር ነው። ከተማው ቪው ደግሞ በአጠቃላይ አዲስ አበባ ደግሞ ሴንተር ላይ ብሔራዊ ቲያትር በዚህ በኩል አለ መከላከያ፣ እዚህ ያለ ፖስታ ቤት አለ፣ ወደ ላይ አድዋ አለ። እዛ ላይ ደግሞ መሆኑ ደግሞ የበለጠ እጅግ እጅግ እጅግ የሚያኮራ ነው። እንግዲህ ከዚህ ጋር ስናየው እንግዲህ ከስቴሩ ጀምሮ ያለው ቪው እጅግ ዘመናዊ ቴክኖሎጂን ያላበሰ ነው። እንግዲህ ከዚህ በኋላ ወደ ውስጡ ነው የምንገባው። ወደ ውስጥ ገብተን ምን እናያለን የሚለውን እንግዲህ በጋራ እናየዋለን ማለት ነው። ጎ ቴሌቪዥን በተቋሙ በነበረው ቆይታ በተቋሙ የፈጠራ ባለቤቶች የተሰሩ የፈጠራ ውጤቶችንም ጎብኝተዋል። እንግዲህ ይህንን ክሬት ያደረግከው አንተ ነህ እየተባለ ነው እና በምን አሰብከው? እንዴትስ ክሬት አደረግከው? ይሄ ያው የኤአይ ሲጀምር የሰውን ድካም ለመቀነስ ነው ዋናው። እዚህ ጋር በሆሎግራም ቴክኖሎጂ ደግሞ ያበለጸግናት ቨርቹዋል አሲስታንት ሮቦት ጀስት እንደ ሪሴፕሽን ሆና ተቋም ውስጥ የምንፈልገውን ነገር በሙሉ መረጃ ሰጠናት አስተምረናት፣ በዛ መሠረት የሰውን ድካም ለማቅለል ብለን ያሰብናት ነች። ስለዚህ ማንነታችን እንጠቃለች፣ ፌስ ሪኮግናይዘር አላት። እዛ ጋ እንደምናየው ኢንተራክቲቭ ነች፣ ሪልታይም ኢንተራክቲቭ ነች።

ፕሮዳክት ይሰጠናል ማለት ነው። ለምሳሌ ይኸው አሁን እንደ ሰው ሰርቪስ ዴሊቨር የሚታደርግ ሮቦት እየሰራን ስለሆነ የእሷን ቻሲስ እየሰራን ነው። አሁን በዲዛይኑ መሰረት ይሄኛውን ፕሮዳክት ይሰጠናል ማለት ነው። የሚሰራው እንደዚህ አይነት ነገር የሚቀበለው ማቴሪያል ደግሞ እንደዚህ እንሰጠዋለን። ዲዛይኑን እንደዚህ አድርጎ አውትፑት ይሰጠናል ማለት ነው። ይሄ የሚያገለግለው ከዛ በዚህ መሰረት ሮቦቱ ዲዛይን ካደረግን በኋላ እንደ ሰው ደግሞ የሚያሰራ ፕሮግራም እንሰራለታለን። ፕሮግራሙን እና እነዚህን ሀርድዌሮችን አገናኝተን ፕሮግራሙን ስንሰጠው ሰውን ተክቶ የመስራት አቅም እናገኘዋለን ማለት ነው። እዚህ ጋር የምናየው እንግዲህ ይሄ ከመነሻችን ጀምሮ አሁን እስከምንገኝበት ድረስ ያለንን እንቅስቃሴ ወይም እንቅስቃሴ ላይ መሆናችንን ጭምር ለማሳየት አንድ ቦታ ቀጥ ብለን አለመቆማችንን ለማሳየት ጭምር ገላጭ በሆነ መልኩ የምናሳይበት አንዱ ማሳያችን ነው። በተለያየ መስክ ጤና ላይ ዲያቤቲክ ወይም ስኳር በሽታ ልየታን፣ ከጡት ካንሰር ጋር በተገናኘ የጡት ካንሰር በሽታ ልየታን፣ የህፃናት ቆዳ በሽታዎችን የመለየት የተለያዩ፣ ግብርና ላይ የቡና በሽታ ልየታን እየሰራ ናቸው። የተለያዩ ስራዎች አሉ። እነዛም ስቲል እንቅስቃሴ ላይ እንደሆኑ ወይም ደግሞ ለውጥ እያምጡ እንደሆነ የምናሳይበት አንዱ ማሳያችን ነው ማለት ነው። በጠቅላይ ሚኒስተር ዶክተር አብይ አህመድ ሀሳብ አመንጭነት በተቋሙ ወደ ስራ የገባው የኢትዮጵያ አርቴፊሻል ኢንተለጀንስ ኢንስቲትዩት በሀገራችን በሁሉም መስኮች ላይ ማለትም በግብርና፣ በጤና፣ በቴክኖሎጂ ብሎም በሌሎች ዘርፎች ላይም ሲስተዋሉ የነበሩ ችግሮችን በቀላሉ መፍታት ችሏል። አርቴፊሻል ኢንተለጀንስ ኢንስቲትዩት በፈጠራ እየተካኖ የነገ ሀገር ተረካቢ ባለተሰጦ ልጆችን በሰመር ካምፕ ተቀብሎ በማሰልጠንና በማስተማር በርካታ ታዳጊዎችን በዘርፉ ብቁ አድርጓል። አርቴፊሻል ኢንተለጀንስ ኢንስቲትዩት በሀገራችን በሁሉም ተቋማት ውስጥ ሲስተዋሉ የነበሩ ችግሮችን በመቅረፍ የሀገራችን ብሎም የአፍሪካ ችግር ፈጪ ተቋምም ለመሆን በቅቷል። ዋና ጽፈት ቤቱን ቀድሞ ከነበረበት በመለወጥ መሃል ከተማ ወደ ተቋቋመው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ህንጻ አዘዋውሮታል። በአንድ አመት ጊዜ ውስጥ አስደናቂ የግንባታ ለውጥ እና ዘመናዊ የመሳሪያ ስፍራን ዘመናዊ የመስሪያ ስፍራ ጥበብን በማሳየት ለሰራተኞቹ እጅግ ምቹ የሆነ ስፍራንም መፍጠር ችሏል ተቋሙ በ በአምስት አመታት ጊዜ ውስጥ አርቴፊሻል ኢንተለጀንስ ህይወታችንን በፍጥነት በመቅረጽ ውስጥ ያለውን ስፍራ በሚያንጸባርቅና በሀገራችን ብሎም ዓለም አቀፍ የቴክኖሎጂ ውድድር በንቁነት መሳተፍን በሚያረጋግጥ መንገድ ከፍታ ላይም ደርሷል። ኢንስቲትዩቱ በጤና፣ በግብርና፣ በአገልግሎት ዘርፍ እያደረገ ያለው የመሪነት አስተዋጽኦን እየተወጣ ሲሆን ትላልቅ የመረጃ ቋቶች፣ የመረጃ ፍለጋ፣ ሮቦቲክስና ኢመርሲቭ ቴክኖሎጂዎችን አቁሙን በማጎልበት ላይም ይገኛል በቅርቡ የተጀመረው የአርቴፊሻል ኢንተለጀንስ ስታርታፕ ማዕከል ደግሞ ይህንን ከባቢ እየበለጠ ያጠናክረዋል። ዜጎች ሀሳባቸውን ብቻ ይዘው በመምጣት ፕሮቶታይፕ ለመፍጠር ለማባዛት፣ ብሎም ከግሉ ዘርፍ ኢንቨስተሮች ጋር እንዲገናኙ እድል ያመቻቻል። እስካሁን 200 ሐሳብ ፈጣሪዎች በዚህ እድልም ተጠቅመዋል። ለዚህ ትልቅ ስኬት ሌት ተቀን እንቅልፋተው 24 ሰዓት ደከመኝ ሰለቸኝ ሳይሉ የሰሩ ኢንጂነር ዶክተር ወርቆ ጋቸናን ጨምሮ የተቋሙ አመራሮች መስጋና ይገባቸዋል። ወዳርማሽ ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ሰበርና አበይት መረጃችን ይሄን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም ቆዩን።